አቤል እንደሌለ ታውቃለህ? አዎ፣ ሰሞኑን እንትን ላይ ቪዲዮ እያየሁ ነበር። አዎ፣ በጣም በቃ ግራ ገብቶኝ ነበር። ለእነሱ እራሱ አልነግራቸውም። አንተ ማለት የዚህን አህልቆይ አይደለም፣ ስልኩን መደወል እኮ እኔም ስደውልለት እኮ ስልክ ምንድን ነው? እና የት እንዳለ ምን እንደሆነ እያወቀ አይደለም። አዲስ አበባ ደግሞ ኤፍሬም እየፈለገው ነው። የአብርሽ እሱም ብቻውን ነው ሰው አለ ደልቶ ነው ወይ ኑሮስ ወይንስ ተከፍተሃ? አልሰማ ምኔስ ላንተስ ናፍቅያለው። እንዲህ ነው ብሎ ሚነግረኛ ጥቻለው። አልሰማ ምኔስ ቢከፋህም ቢደላ በሕይወት ኖረ ክፋንትን እንዳይነካ ትዝታ ተጭኖኛል።

ዛሬ ሆስፒታል ገብታ ግልኮስ እንድትሰካላትና መርፌ እየወሰደች እንደሆነ ብታቅ ትረዳኝ ነበር ነገሮችን ማለት ነው። እስቲ አንተ ዝም ብለህ ለእንትኖች ብቻ ትደነፋለህ። አንተ ብቻ ነህ ለፋሚሊ ስሜት ያለህ አንተ ብቻ ነህ። በቃ ብትጠይቃታችን ቤት እንሄድ ብላ ትልህ ነበረ። ግን ወድቃ ነው እኔ ያገኘኋት፣ ወድቃብኝ ማለት ነው። ሳምሪ በዛ ላይ ታማለች። በየሚዲያው እየሄደች አቤል አቤል እያለች ነው። ትናንት ከማርክ ጋር ያደረገችውን ነገር እየተመለከትክ ነው። ሰው ሁሉ እየተጨነቀ ነው ያለው። ስለዚህ እሷም እንድትረጋጋ አንድ ያለ መፍትሄ ምንድነው? እኔና ሶሊያ አዲስ አበባ እንሄዳለን። አለቀ አለቅ ምን አዲስ አበባ መምጣት ትችላለህ? ይዳል ይገኝና ነገር እናወራበታለን። የማገናኘት አቤልን ከሆነ አቴርም እዩ ይሄ የማይመስል ነገር አታወራኝ። አንተ ፈቀድክላትም አልፈቀድክላትም አቤል የትም ሚግባ የትም ልናውቅ የምንችለው በማን ነው? በሶሊያና ነው። በሶሊያና ነው ልናውቅ የምንችለው። ካለበለዚያ ግን ምንም ነገር አይሆንም። ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃለህ? አብርሃም እዚያ የተጨነቀ ነው። ብዙ ነገሮችን እያደረገ ነው። የተለያዩ ሰዎች ብዙ ነገሮችን እያደረጉልን ያሉት። ማርቆስ አዲስ አበባ ሄዶ ብዙ ነገሮችን እየተጨነቀ እያደረገልን ያለው ይገባላል አይደል? እስከ ዛሬ ያልወጣ እስከ ዛሬ ታማ እንደዚህ ይሄ ሁሉ ይሄ ሁሉ ነገሮችን ተደርገው አንድ መፍትሄ፣ አቤል ሊገኝበት የሚችለው ነገር ሶሊያና አዲስ አበባ ሄደን መፈለግ። እኔ ላስፈቅድክ ብዬ ነው እንጂ መሄድ እኮ አይከብደኝም ነበር። ተጭኖኛል። ጩሂ ጩሂ ይለኛል። ኧረ እንዴት ይሻለኛል? ጩሂ ጩሂ ይለኛል። በዓይኔ ላይ ስትመጣ በቃ ጨንቆኛል። ምን ማለት እንዳለብኝ አላቅም። ብዙ ነገሮች ተደበላልቀውብኛል። እኔ ብቻ ሳልሆን ሁሉም ነገሮች ድብልቅልቅ ያለበት ሁኔታ አለ በዚህ ሰዓት። እኔ እንጃ ምን ብዬ ቢዬ እንደምላችሁ አላቅም። ማለት በዓል ራሱ እንደዚህ የነባለ በህይወት ዘመኔ እስከ ዛሬ እስከ ኖርኩበት ድረስ በድረስ እንደዚህ የነባለ አክብሬ አላቅም። በምን አይነት ጭንቀት ውስጥ ሆኜ፣ በምን አይነት ሁኔታ ውስጥ ሆኜ ይሄንን በዓል እንዳከበርኩት እኔ ነኝ የማውቀው። በጣም ነው ከምነግራችሁ በላይ በጣም ነው ያስጠላኝ፣ በጣም ማለት ነው። በዙሪያችን ያሉ ሰዎች በሙሉ በቃ በለቅሶና በሐዘን በመጥፎ ሁኔታ ነው ይህንን ባህል ያከበሩት። የሚገርማችሁ ነገር ሶሊ እንኳን ላወራ ጠርቻት ማለት ነው። ተዝለፍልፍ አውድቃብኝ፣ እኔ ነኝ ሐኪም ቤት የወሰድኳት ወሰድኳት። በቃ ምን ልበላችሁ እስከዚህ ድረስ ነው ሶሊ። የሚገርማችሁ እስካሁን ድረስ መርፌ እንትን እየተባለላት ነው፣ መርፌ እየወሰደች ነው፣ እዚህ ጋር ካኑላት ሰክቶላት ማለት ነው። ይሄ ሁሉ ነገር የመጣው ባለፈው ፖሊስ ጣቢያ ከሄድን በኋላ ብዙ ነገሮችን እዛ ቃላችንን ከሰጠን በኋላ እንትን ሚዲያ ላይ እንዳንወጣ ተከልክለን ነበረ፣ በፍጹም ሚዲያ ላይ እንዳንወጣ ተከልክለን ነበረ። ምንም አይነት ቪዲዮዎችን እንዳንለቅ፣ ምንም አይነት ነገሮችን እንዳናረግ፣ ሚዲያ ላይም ቀርበን ነገሮችን የውስጣችንንም ስሜት ጨምሮ እያንዳንዱ ነገር እንዳንናገር እያደረግን ነው እየተደረግን ነበር የነበረው። ምንም ነገር ሚዲያ ላይ ዘንድ አንወጣ ማለት ነው። ግን ምን ልበላችሁ፣ በቃ ይሄ ጭንቀት ከኛ አልፎ ሌላ ሰው ላይ እየደረሰ ያለበት ሁኔታ አለ። ሳምሪም አዲስ አበባ ካልሄድኩኝ ብላ ካልሄድኩኝ ብላ ማርክን ስታስቸገረው ተመልክታችኋል። እሱም አሁን ያቅሙን እየተሯሯጠልን ነው። አንዳንድ ቦታዎች ላይ ቼክ አደርጋለሁ፣ እነዚህ እነዚህ ቦታዎች ላይ ያሉ ሊባል የሚችልበት ቦታ ላይ ማርክ የመጣው ከ ዱባይ ነው እንደምታውቁት። ግን እሱ እዛ ከዱባይ በ- እስኪመጣ ባለበት ሰዓት ግን አቤል አልነበረም፣ እዛ አልደረሰም። ማርክ ከመጣ በኋላ የነገረን ነገር አቤል እዛ ዱባይ እንዳልገባ ነው። ብዙ ሰዎች ዱባይ ገብተዋል፣ ዱባይ እዛ እንትን እያደረገ ነው፣ እንደዚህ ሆኗል፣ ዱባይ እዚህ ቦታ አየነው፣ ዱባይ እንደዚህ አይነት ቦታ አይተነዋል፣ አቤልን አላቤልን እያላችሁ አላችሁ አላችሁ፣ ግን ዱባይ አልደረሰም። ብዙ ነገሮችን ቼክ አድርገው ነው የመጣው። አብርሃምም እየተሯራጠ ነው ያለው። ግዴታ ሁሉም ነገሮች በሚዲያ ማቅረብ የለባቸውም። ሁሉም የየራሱ ሌላ አጠገቡ ላይ ያለ ትልቅ እሳትና ትልቅ ትኩሳት አለ፣ አጠገቡ ላይ እያንገበገበው ያለ ሁሉንም ነገር ቀርጾ ግን መልቀቅ የለበትም። አንድ ሰው በቃ የተቻለውን አንድ ቀን ሳይደውልልን አንድ ቀን እንትን ሳይለን አብርሃም ሙሉ ያውቅ ያለውን ነገር ፎሎ እያደረገን እዛ ስለ ጓደኛ እኔ ግን ደከመኛ። አሁን ላይ ከአቅሜ በላይ ሆኖብኛል። ነገሮች ማለት ወይ ያማል፣ በጣም ራሱ ያማል። በጣም እየተጨነክ ነው። አንተ ራስህ ተው፣ በቃ ይሄ እኮ ይሻለኛል። ደህና ነኝ። ትንሽ ህመም ብቻ ነው የመርፌው ህመም ብቻ ነው። ይሻላል፣ ግን ማለት ነው ሶሊ ነገር ብታሳያቸው እመርጣለሁ። ይሄን ካዩ ብታሳያቸው እመርጣለሁ። ብታሳያቸው እመርጣለሁ። ለመሰለሽ እንደዚህ ከሆነ ከባድ ነው። የሆነ አሁን ህመምሽ ሳይታወቅልሽ ሲቀር ጥሩ አይደለም። ይወቁ እነሱም። የለም ይሄን ነገር አትደብቂም። አይ ይቅር ቢያንስ

ሁሉም በየቦታው ጭንቀቱን ጥንቀቱን፣ እኮ እኔ ፈልጌ አላመጣሁት። ይሄ ነገሮች መንገጣጠም ታውቃለህ። አሁን አቤል እንደዚህ ምናምን፣ ብቻ እኔ ሳውራው ራሱ ይከብደኛል። እንዴት ብዬ ላውራው፣ እንዴት ብዬ ልናገር። በጣም የሚያስጠላው ነው ማሰብ። እራሱ በቃ እያስጠላኝ ነው፣ ለማሰብ ራሱ ይከብደኛል። ቅድም ነገር ያለው ስለዛ ነገር ሳስብ ነው ይበልጥ፣ በቃ ጭንቅም፣ እኔ ምን ማድረግ እንዳለብኝ ራሱ በጣም ነው ግራ የገባኝ። እኔ ልሽ አትጨነቂ፣ ጭንቀት አያስፈልግም። የዶክተሩንም ሰዋራ ያላይ አትጨነቅ፣ አትጠበብ ምናም ነገር ብሎኛል። ይሄ እንደዚህ አይነት ነገር እምተን የሚልሽ ጭንቀት ነው። ብዙ መጨነቅ የለብሽም ብዙ በጠበብ የለብሽም። በነገሮች መሆን ካለባቸው ይሆናል። እዩታ ለሳምሪኝ እንኳን አይታታል። እንዴት ነው ከእኔ በላይ ነው። በጣም አዲስ አበባ ካሪድያ እየተጨነቀች እኔ ተጨነቅኩ አይባለም። እዩታ ቀል እኔ አሁን ስላመመኝ ምናምን ሳይሆን ሳሚን አይታታል፣ ከኔ በላይ እንዴት እያለች እንዳለች። እኔ ኮ ላቤል ከዚህ በላይ ባደርግለት ደስ ይለኝ፣ ግን ቤተሰብ እዩ እቤት ታቃለ ያለውን ነገር እኔ እነሱን የነሱ ለነሱ ያለኝ ክብር ነው እንጂ አሁን ተነስቼ መሄድ እችላለሁ፣ አይከብደኝም። እኔ ኮ መጨነቅ ከሚገባኝ ታጭ ተጨነቅኩ አይባልም፣ እውነት አይባልም። እኔ ስላመመኝ ሳይሆን እንደዚህ ተጨነኩኝ የሚባል አይነት ደረጃ ላይ አደርጋም። ያለው የሳምሪን እንኳን አይተሀታል። ሳምሪን እንኳን እንዴት እያለች እንዳለች እንዴት ማድረግ ያለባትን ነገር እያደረገች እንዳለች። እኔ ምን አደረግኩለት? ምንም እንኳን አደረግ። ስለዚህ በቃ የተነጋገ እኔና አንቺ ያወራነውን ነገር አይችም መስማት አለበት ማወቅ አለበት። ስለዚህ እኔ እናንቺ ብቻ ተነስተን እንትን ከምንል ከምንሄድና እዚያ እሱን ፍለጋ እንትን ከምንል እዩም የማስፈቀድ አለብኝ ግዴታ። እኔም እህቴ ብትወኝም እሱም በጣም ከትልቅ ትልቅ አላፍትና ስላለበት ለእሱም ክብር ስንል ለእዩም ክብር ስንል ያለውን ነገር ነግረነው በቃ እንደዚህ እንደዚህ ነገር አስበናልኝ ያስረደዋል፣ አስረዳው ያለውን ነገር እኔ አሁንም እሱን ለማስፈቀድ ብዬ ነው እንጂ ቤትልቃልኝ ለእሱ ካለኝ ክብር አንጻር ነው እንጂ መሄድ በጣም ቀላል ነው። በጣም ከዚች ዚች አይደለም ሰው ስንት ስንት ቦታ ይሄድ አይደል እንዴ? ይሄ በጣም ምንም ትንሽ መስዋዕትነት ነው፣ ምንም አይደለም። ያለውን ነገር ማለት ማለት በቃ እንነግረዋለን ያለውን ነገር ከዛም በኋላ የሚሆነውን ነገር ቢያንስ ነግረነዋል፣ የሚሆነውን ነገር እንቀበላለን። አይመስልሽም? ካልፈቀደልኝ ማለት ነው። የአብርሽ ወንድም የኢፊ ቁጥር አለ። እሱጋ እሱ ጋር ደውዬ መሄድ እችላለሁ። በጣም ቀላል ነው። በጣም እሱ ጋር ደውዬ እዛ ያለውን ነገር ማስተካከል እኮ ነው። በቃ ምንም የሚያስፈልግ ነገር የለም። እዩል እኔ ምን እንደሚለኝ ራሱ አላቅም። በጣም ሊጨነቀኝ። ባይፈቅድ እንኳን ብንል እሄዳለሁ፣ የምር እሄዳለሁ። እኔ አልቀርም። አዲስ አበባ መቅረጥ የማይታሰብ ነገር ነው። ቶሊ በቃ ብዙ መጨነቅ አሁን የለም። ወደ መፍትሄ ነው፣ አይደለም በፊት ዝም ብለን በእንትን ብቻ ነበር። አሁን ወደ መፍትሄ እንገባለን። መፍትሄ ምንድነው? አዲስ አበባ ሄደን ያለውን ነገር በቃ እንትን እንላለን። ገባሽ ለዩ ልም ብዙ ነገሮችን ስለነገርኩት እና እንድናወራም ብዙ ነገር ስለጠራሁት እንትን ስላልኩ እዩ ግን ምንድነው እያደረክ ያለው ለምንድን ነው እንደዚህ ይባላል? እንደገና ካሜራ ይዘህ ትመጣለህ። ፖሊሶች አልተናገሩም። ስለ ፖሊስ እዚህ ጋር እዩ፣ በቃ ስለ ፖሊስ ነገሮችን አስረዳን። በኋላ እንደገና ፖሊስ ምናምን ብለን ማለት እግዚአብሔርን የምሬ ነው በቃ ፖሊስ ምናምን ያስፈራ እዚህ ጋር በቃ የራሳቸውን እንትን አሉ ለሁለት ቀን ለሶስት ቀን ታገትን አይደለ ማለት ሚዲያ ላይ እንዳንለቅ ተደረገ አይደለ እቺ ልጅ ደግሞ መጨነቅ የለባትም እዚህ ጋር እሺ ለምንድን ነው ይዛት የወጣውን ይዛት እንዳትወጣ አላልኩም እዩ ለምንድን ነው እኔ አሁን መጣላት አለብን እንደ እዩ ግዴታ እኔ ጓደኛዬ እኮ ስለሆንክ ነው እዩ እንዳትወጣ እቺ ልጅ አላልኩም እኔ እኮ እጄን አንስቼ ማላውቀው እስከዛሬ ነክቻት ማላውቅ ልጅ ነው በጥፊ መተዋት ይዛቸው ተወታችሁ ደስ አስበው እየው። ለምንድን ነው እንደሆነ ብዙ ነገሮችን የለም፣ አንተ አልተረዳህም ነገሮችን አንተ በቃ ስለማትነግር ወይ የሆነ ነገር ስለማትል አንተ እዚህ ጋር ታስፈራራታለህ። የሆነ የሆነ ነገር ትላታለ። ልጅቷ ፈርታ አንድ ነገር ምን ነገር ቢፈጠር ነው ነገር ለሷ የሚጠቅማት ነገር ነው እያደረኩ ያለው እኮ ምን ቢጠቅፋትም ነገር ቢሆን የለም ይሆነግ በአሁን የሆነ ነገር ብዬ ብለው ወይ የሆነ ሐሳብ አነሳለት ይሆን ይቆጣኛል ወይ ይናገረኛል ብላ ስለምታስብ ትናደደ። አንተ ተፈራራለች። አታስፈራራት። በቃ ያለውን ነገር በስንት ስርዓት አስረዳት። የሆነ የምትለውም ነገር ከሆነ በዚህ ስራ ነገር፣ በምን ቦክል እህቴን ላውራት። ይዛት ትወጣላችሁ የሆነ በሆነ ቦታ ተጠሯታላችሁ። እኔ በሌላው ሰዓት እንደምታገኙ አታውቃለሁ፣ ግን ማለት ነው እዩ አይደል። በቃ ቢያንስ እነዚህ ነገሮች አታድርግ ካል እኮ እህቴ ነች አይደል እትን ላገኛት ነው እዩ እንደዚህ ማውራት አንተ ነው እኔ ጓደኛ ዝም ብለው ሁሉ ነገር ነገር ነው። ራስ ብቻ አንተ ሁሌ በቃ፣ አንተ ትክክል ነህ አይደል? አንተ ሁሌ ትክክል ነህ። ሁሌ አንተ ብቻ ነው ለሰው የምታስበው እኮ አንተ ብቻ ነህ ሁሌ የምታስበው። እሺ፣ አንተ አሁን በምንፈልግ ሰዓት እስኪ አንተና እኔ አንድ ቀን ተገናኝተን አውርተን እናውቃለን። ስለ አቤል እንዴት ላውራ? እኔን ታውራኝ አቤል እንደዚህ ሆነ። እንዳትወጣ እያልኩ ይዛት ትወጣለች ልጅ እኮ ሶሊ አንተ ብቻ ናት አይደለችም። አንተ ይኸውልህ፣ ሶሊ አንተ ብቻ አይደለችም። ያንን ነገር ልታስብ ይገባሃል። ከዛ በተጨማሪ አንተ ደግሞ ማለት ነው በምንፈልገው አንድ ቀን እኔ እናንተ ስለ አቤል ቁጭ ብለን አውርተን እናውቃለን መቼ እንደናወራፍ አብረን ለመውራትና ለመገናኛ ፖሊስ ጣቢያ ወይ የሆነ ቦታ የመጀመሪያ ጊዜ እኮ ስለ አቤል መጥቼ እኮ የተናገርኩት ለአንተ ግን አንተ በኔ ጀርባ ቦክል እኮ በዚህ አይነት መልኩ እናገኝ ነው አንድ ቀን መቼ በዚህን ቀን እስኪ ለዓመት በዓል እንኳን ለዓመት በዓል እንኳን እንዳልገባህ እኮ ማድረግ እኮ፣ ለዓመት በዓል እንኳን እኮ እንዳልገባህ እኮ አውቃለሁ። ለዓመት በዓል እንኳን ቤት ገብታ እንዳላወራሃት አውቃለሁ። እናት ምን እኮ ለበዓል ምን ያህል ስሜቷ ምን ያህል ስሜቷ እንደተጎዳ እኮ አንተ አልገባህም። እየተፈጠረ ያለው ነገር አንተ አላወቅህም። አንተ የምታየው የሆነ ሰዓት ቪዲዮ ላይ የሆነ ነገር የተባለውን እየመጣህ እዚህች ጋር እኔ ላይ ብቻ አምቧጓሮ መፍጠር ብቻ ነው። ያንኑ እንደ አንተ መታስተው ምንድን ነው? እስቲ ያላየሁት ያንኑ እንደ አንተ አብረሀት ስትሆን ታውቀዋለህ ምን ምን እንደምትሆን እቺ ልጅ አብረሀን ሳትሆን ገና የሆነ ነገር ስትባል ብቻ አንተም ወኮር ትፈጥራለህ እንዴ? የሆነ ነገር ብቻ መተ ለመጪው ነው፣ እሷን ለማስፈራራት ያ እኔ እኮ የወንድምነትን አትቆጣት፣ አይደለምኮም ልን እሺ፣ ቺ ልጅ ምትፈልጉበት ምክንያት ምንድን ነው? እሺ ልታባብሯት እያማት ነው። የሆነ ውስጧ ላይ የሆነ ነገር አለ። ያንን ነገር እስክታወራ እየጠበቅን ነው። እየታመመች ያለችው እናንተ መጣችሁ። ቤት አርፋ ከተቀመጠች ቤት አርፋ ከተቀመጠ ምንም ነገር አይፈጠርም የባሰ ጭንቀት ነው የባሰ ጭንቀት ነው አንተ ዝም ብለህ እኔ ላይ ብቻ መጮህ ነው ማርያምን ነው የምልህ ዝም ብለህ የምታቅ ቢሆን ኖሮ ማለት ነው ምንም እኮ እኔም እኮ እያወራሁ ነው የምታቅ ቢሆን እኔም ብቻ ለመናገር የምታቅ ቢሆን ኖሮ ኖሮ ዛሬ ሆስፒታል ገብታ ልኮስ እንድትሰካላትና መርፌ እየወሰደች እንደሆነ ብታቅ ትረዳኝ ነበር ነገሮችም ማለት ነው እስኪ አንተ ዝም ብለህ ለእንትኖች ብቻ ትደነፋለህ አንተ ብቻ ነህ ለፋሚሊ ስሜት ያለ። አንተ ብቻ ነህ። እህቴ ምንም እንደሆነ ቤት እንሂድ ብላ ትልህ ነበረ፣ ግን ወድቃ ነው እኔ ያገኘዋት ወድቃ ብኝ ማለት ነው በሆነ ሰዓት፣ አንድ ቀን እየመጣ በሆነ ቀን አንድ ቀን እየመጣ እዚህ ጋር

የምትቀበል ከሆነ ትቀበላለህ፣ የማትቀበል ከሆነ የራስህ ጉዳይ። ምንድነው? እኔ እሺ፣ ንገረኝ። እቀበላለሁ እኮ የምትቀበል ከሆነ ትቀበላለህ፣ የማትቀበል ከሆነ የራስህ ጉዳይ። ያር በቃ ይቺ ልጅ የታመመች ነው፣ እየተጨነቀች ነው። ያኛው ልጅ ደግሞ የትግባ የትግባ አናውቅም። ሳምሪ በዛ ላይ ታማለች። በየሚዲያው እየሄደች አቤል አቤል እያለች ነው። ትናንት ከማርክ ጋር ያደረገችውን ነገር እየተመለከትክ ነው። ሰው ሁሉ የተጨነቀ ነው ያለው። ስለዚህ እሷም እንድትረጋጋ አንድ ያለ መፍትሄ ምንድነው? እኔና ሶሊያና አዲስ አበባ እንሄዳለን። አለቀ፣ አልደግምልህም

እሱ አሁን እየታመመች እንደገና የተጎዳ እዚህ ጋር እኔ መጨቀጨቅ አልፈልግም። ስማኝ አንተ ይወለ አንተ፣ ፈቀድክላትም አልፈቀድክላትም አቤል የትም ሚግባ የትም ልናውቅ የምንችለው በማን ነው? በሶሊያና ሶሊ፣ በሶሊያና ነው ልናውቅ የምንችለው። ካለበለዚያ ግን ምንም ነገር አይሆንም። ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃለህ? ለምን እንደሆነ አብርሃም እዛ የተጫነቀ ነው። ብዙ ነገሮችን እያረገ ነው። የተለያዩ ሰዎች ብዙ ነገሮችን እያደረጉልን ያሉት ማርቆስ አዲስ አበባ ሄዶ ብዙ ነገሮችን እየተጨነቀ እያደረገልን ነው ያለው። ይገባሃል አይደል? እስከ ዛሬ ያልወጣ እስከ ዛሬ ታማ እንደዚህ ይሄ ሁሉ ይሄ ሁሉ ነገሮችን ተደርገው አንድ መፍትሔ አቤል ሊገኝበት የሚችለው ነገር ሶሊያና፣ አዲስ አበባ ሄደን መፈለግ ነው። አንድ ነገር በቃ ጓደኛዬ ነህ፣ በጣም በጣም አከብርሃለሁ። ካለ በለዚያ ግን ማለት ነው። በእሷ ጉዳይ ልስማማ አልችልም። በቃ በዚህ ጉዳይ ማውራትም አልፈልግምም። አትሄድም። አንቺ አርፈሽ ተቀመጪ

በሕይወት ኖረ ክፋንትን እንዳይነካ